ሁሌ ነው የምለው። ከዛ እንዳጋጣሚ የሆነው ማለት ነው እኔ እየሰጧት እኔን ባርኪኝ ያልኩኝ እጃችን ፊንገሯን ስትባረካ ምናምን አትባርኪ ምናምን ነገር ምናምን፣ አልከፈለች መች ከፈለች እያልኩ ድሮ እንደምለው እንደ ቀልድ ነበር ያልኩትኝ። ገባሽ? ከዚች ተፖሰተች እና በየቦታው ተፖስታ፣ ቤታ መርዝናት ምናምን ቶ ኮመንታተር አሽቃባጭ ናቸው ተያቸው፣ መርዝናት ምናምን ነገር አላርን መርዝናት ጉጂ የእግዚአብሔር ይስጥሻንችማ ልታመመ እንደዚህ ያለች ምናምን አቤት ቤት ታክፋቱ አሉ። ይበሉ። ከዛ ኮመንት ላይ ዛሬ ምን አሉ፣ የሆነ ነገር ጻፉላት። አንዲት ልጅ ናት የጻፈችላት፣ እዩ የምትባልላት የጻፈችን። ከዛ እሷ ምን የሚሰማት መሰለሽ፣ ይመስለኛል ከምትናገረው ነገር ዲቦራ፣ ሰዎች ለእኔ ብላ እንግዲህ እኔ አላቅም እሷ እንደምትለው ነው ለእኔ ብላ ከሰው ጋር የምትጣላ ለእኔ ብላ ከሰው ጋር የምትታረቅ ተረዳሽን ሰዎቹ እንደዛ ነው የሚመስላቸው ብላ የምታስበው ገባሽ። እኔ ደግሞ ነገርኳቸው። ስንቴ ላስረዳ ዲቦራ። ብዙ ጊዜ ከተከታዮች የሚያሰቃዩት ከሆነ ቤቷ አትዱ፣ በቃ አታስጨንቋት፣ አትዱ፣ በቃ አትዱ። አለመሄድ ተባበሩ በቃ አለመሄድ እኮ አለመሄድ በቃ። የሚደብራትም ከሆነ አክስቴም ገለመን የማበሉ አትዱ፣ በቃ ሰላሙን። እኔን ካልተናገረች ከፈለገችው ሰው ጋር መሆን ትችላለ። ዲቦራ መብቷ እኮ ነው። ገባሽ ሊቆጣጠሯት አይገባም። በቃ ከፈለገች ሰው ጋር መሆን፣ ከፈለገች ሰው ጋር መጫወት፣ ከፈለገች ሰው ጋር መዝናናት ማረግ ትችላለች። ዝም በሉ እንግዲህ እኔ ኮመንቱም የእኔ ልጁ ይሆን እንኳን አላቅም። ማን እንደጻፈላትም አላቅም። ግን ማንም ይሁን ማንም የእኔ ተከታዮች አትሂዱ። ከሄዳችሁ ደግሞ ከፈለገች ሰው ጋር ትሁን፣ ከማን ዮናስም ከሚባለው ጋርም ትሁን፣ ከዛችን ጋር ትሁን። መብቷ ነው ለምን አብራቸውም ቤታቸውን ገብታ አብረው ምግብ አይበሉም? አህድሩ መብት አላት። በመብቷ አትጋፉ። እንደዛ የምታስቡት ካላችሁ እኔ ተከታይ ነው። ዲቦራ ተረዳሽኝ፣ ይኔ የሚከተል አሁን ዲቦራ ብትሆን ነገ ከፈለገችው ሰጋቱን መብቷ ነው። እኔ ላይ ብቻ እኔን ምታማ ወይ ምናምን ሆኖ ገባሽ? ልደት ዲሴምበር ነው። እኔ ደግሞ እሷ ዛሬ ቅዳሜ ነዋ። ዛሬ ቅዳሜ አይደለማ፣ አርብ ነዋ። ሐሙስ ነው እንዴ? እኮ ሰው ቅዳሜ ነዋ ጋይስ። ልደቷ ዛሬ እኮ አርብ መስሎኛ። ዛሬ አርብ መስሎኝ ለነገ ንጋታው መስሎኝ እኔ የወጣውትም ቶሎ ኮመንት ሲጽፉ እንዳልስተዳደብ እና ገባሽ፣ ልደቷንም ከሆነ እንዳረብሻ አብዬን ነው የወጣውትኝ። የእሷ ልደት ቅዳሜ ነው አይቲንክ መሰለኝ። ማንን ነው አዳሽኝ? ማንን ነው የኔ እናት? ለምን ከኔ ጋር አልሆንች አልገባኝ። ማንን ለማለት ፈልገሽ ነው? እና እሺ አይኖ ረሳው። ታንክስጊቪንግ ረሳውትኝ። ሁለተኛ ቁም ነገር ሰዋ የቅድሟ ዲቦራ አሙሙሽ ድረስ ግለሽ እየተንገበገበ እየውልሽ ዲቦራ፣ እኔኮ ድሮ ማለት ነው አዛይ ነበርኩኝ። ድሮ አዛይ ነበርኩ። አንድ አማራ ማታ ኮልጌቱን አይኔን አስለቀቃለሁ ብዬ እንደዚህ ጠርጌ አይኔን እያቃጠል ድጋሜ ተቀባው ላይ አንቺ እኔ ለምድን የተቀጣው ቤታ አንዱ ለሶስት ቤስቶ ስሪኮ እንደ ሌሎች እንደሌሎች ቤታ ስሜ እኔ ባህሪዬ ምን አይነት ባህሪ ያለ ይመስልች? ካጫወትኩ እስከ መጨረሻው ነው ማጫወተው። በቃ የተቀጣውን ቢሆን ምንም ምንም በሞራል አይደል የገባሁት የሳቅ ምን እያል እንጫወታለን ብዬሽ ነበር የገባሁት። እስከ መጨረሻው እንድንጫወት ማለት ነው። ሰው እንደሚመጣልኝ አውቃለሁ። መጨረሻ ላይ ሰው ሲመጣልኝ ነው የወጣሁት። ሰው እኮ መቶልኝ ነበር እኔ

አሁን አንቺም ታውቂዋለሽ። እዛ ላይ ስቶኝ አሁን አንቺ ከማሜ ጋር ስትጫዎች አሳየኝ። ጎንበስ አልከው የጫማው ጊዜ ጫማን አሳየኝ። ትከራከሪያለሽ። ለዛ ይኸውልሽ፣ ነገም እኮ ዲቦራ፣ ነገም አሁን ሰዎች ጌመሮች ያያሉ። ነገ አንቺን አሁን ስቀጣ ትክክለኛ ሽቶ አምጣት ስለው ከዲቦራ ጋር ስትጫዎች እኔም እንደዛ ስለምል አይደል? ከዲቦራ ጋር ስትጫወጭ ዝም ብላ አይደል እንደ ሽቶ ያመጣችሁ መጠየቅሻት ጓደኛ ይመጣል። ለዛ ጌም ስለሆነ ሲሬስ ሆነ ጌም ላይ እኔ እና አንቺ ጓደኛሞች አይደለም። እኔ እኮ ነግሬሻለሁ ጌሙ ከመጀመሩ ቤት ጓደኛነት ምናምን የሚባል ታሪክ የለም ይሻሉ ቢኮዝ እኔ ሳገኝ ስለማልምርሽ ይሄን እኮ እኔም አልዋሸሁም ሳገኝሽ እኔ ማልምርሽ ፈጠንሽ ዲቦራ ቅጣቱ ላይ ይኸውልሽ ማሜም እኩል ሁለት ሰው ሆናሽ የፈጠንኩት ለምንድን ነው አንደኛ ነገር ከሶስት ቅጣት ነው ከአራት ቤስቶፍ ስሪ ቅጣት በኋላ ሰው መጣልኝ ለመጫወት ሰውየው ታዲያ ሰውየው ደግሞ ማሜ ደግሞ ይኸውልሽ በርበሬ ምናምን አርግ ስለተባለ ሊያጭበረብረኝ ሆነ በእኔ አስተሳሰብ ነው የምልሽ። የእሱን ቅጣት ሳላይ እሱ ደግሞ ይልሽ ጭምርምር አድርጎ ከምኔው አስራ አምስት ላይ ቆጥሯል። እኔ እና አንቺ እየተቅጭቃጨቅን አምስት ቆጥሬያለሁ አለ። ውሃ ውስጥ እየገባ አምስት ቆጥሬያለሁ አለ። ገባሽ? ከዛ አንቺ ደግሞ እኔ በተራ በተራ ለማየት ነው ቅጣታችሁ ማለት ነው። እኔ እኮ ሽቶ እኮ አመጣ ነበር። ሽቶ እኮ አመጣ። ምን ሰዓት ተናደድኩ መሰለሽ? አንደኛ ገለጫ አይኔ ውስጥ ኮልጌቱ ገብቶ አይኔ በርበሬ ይመስላል። በጣም እያቃጠለኝ ነው ሁለተኛ አይኔን እንዴት ነው ምገልጠው? ነው ድጋሚ ገባ ማለት አይኔ ጭራሽ ለንትላ ሊል ነው ማለት ነው ድትሆን አምጪ ምናምን ስትይኝ ማለት ነው እንዴ ላምጣ። በቃ የኮልጌቱ አይኔ ማቃጠል የበርበሬው ከፊል በርበሬ የሚጠይ ተአበድኩ በቃ ተቃጠልኩኝ። በዚህ በዚህ ተቃጠል ከሳንዴ ወይኔ ብወጥ አስብዬ እንትን አልኩኝ ታውቂያለሽ። ግን እንኳንም ወጣሽ ማሜን ለበለብኩት። አስር ጌም አስር ነው ስንት ጌም ነው ያሸነኩት? አስር ነው ምንድን ነው ቤስቶፍ ትሪ ለበለብኩትኝ አሸነፍኩት። ግን እኔ እስከዛ በኋላ ከነ ኤርሚ ጋር ተጫውቼ ወይ ዲቦራ አንቺ ግፍ ነው መሰለኝ። አስር ነው ጀሪ አንቺ እዩ ዲቦራ፣ አይኔ በርበሬ አንቺ ለካ አንድ ዘይ ከብዳል። በርበሬና ዘይ ላትማ ያርገሽ መልቀቅ በጣም ያቃጠለኝ ሉሽ። በጣም የከበደኝ በህይወቴ ቤታ አባቴ ሙትን ሁን ከማግኔ ጋ ነው አምጫውቶ በፊት ለፊት ነው ነው ላይክ ጨዋታው ይድመቅ ብዬ ነው። ማታ በጣም በቃ ሞራል ላይ ነበርኩ፣ ጌም የመጫወቱ ሞራል ማለት ነው። እኔ ልታሰር ችላለ በዛ ላይ ደግሞ እንዴት አስፈራለሁ። ፊቴ እጄ ምን ሚጣ ተቀሚጣ ተቀምጭ ማስፈራ ሰውየው እኮ ቅጣት ነው ምናምን ብየኮ ጌታ ዋጋ ከፍ እያለው ጌሙ እንዲደምቅ ቀላል ዋጋ ከፍ እያለው። ጋይስ፣ ቅጣት ነው ምናምን ጨዋታ ቲክቶክ ላይ አይቻልም። አረ፣ እንደዚህ አይነት ነገር የለም። እስኪ ጠያቸው። ጋይስ፣ ጋይስ እዚህ ዱባይ የምትኖሩ ሰዎች እንደዚህ አይነት ድፍረት መዳፈር ይቻላል? ልገሩኝ ኤርሚ ባለፈው ፖሊስ እንዳይዘኝ ብሎ ክብልል ክብልል ልብሎ ሮጦ ገባ። እኔ ልንገርሽ ሴጣን ነበር የሚመስላቸው በዛን ሰዓት ይቻላል? ጋይስ እስቲ ፍረዱ። ማይቻል ነገር እኮ ነው። ያረኩልሽ ቤታ፣ አባቴ ይሞት። ሌላውን ቅጣት ለምን አትቀጭም ነበር? ሌላው ከባድ ነዋ። ሌላ አከበድሽብኛ ሽብኛ። በቃ ይሄኛውን ልቀጣ ብዬ ማርያምን። አይቻልም። ቤታ ምንድን ነው ኩጌታ አድርጎ ስፕሬይ አድርጊ ብዬሽ ነበርኩ። ሁለተኛው ላይ ነው ያልሽ አይደል ማሪ፣ አንዴ ይሄ ሽቶን አላወጣሁትኝም እስከ መጨረሻ ድረስ እንድትቀጭልኝ ሽቶውን እንድትቀምሽ ይፈልጌ ነበር። አይቻልም ጋይስ። እሺ ቆይ፣ ቢመጡ እሺ፣ አሁን ቢመጡብሽ ምንድን ነው የምትዩ? ቢመጡብሽ ምንድን ነው የምትዩ? ምንም አደልም፣ በትተነሽ ይላሉ። ይዘኝ ገብተው ይዞኝ ይሄዳሉ። እስቲ እግዚአብሔርን በይ። አባቴ ሞት እንዴ? ምንም ላይ ምንም ምንም እንትን አትይም። ጥጋብ ጥጋብ ነው ነው የሚሉኝ ጥጋብ። ትቀልዳለች እንዴ? ጥጋብ እንደዚህ ለምን አትይም? አገር ቤት እያለው እንደዚህ ሲሆን ሕመም ይሻለኛል። ምንም ሰበብ ማምጣታችም። ዲቦራ ያው ብላሻለች። ሁ ብዬሽ ነበርኩ። ዲቦራ ፈርተሽው ነው። እኔ አይኑ ባይዘው በጣም ፈርቼው ነበር፣ ግን መጨረሻ ላይ ተጠጣሁት በቃ ምን ስፕሬው ምንነፍ ረባክሽ ሽቶ ደፋር ሽቶ ነፍት፣ አይንሽ ላይ ኮልጌት አርገሽ ሽቶ ነፍተሽ ማለት ነው ዲቦራ። ሶሳ መቀመጥ አትችም። እኔ እንዴት እንዳበድኩኝ አቤት፣ ራሱ እንዴት እንደሆነ ሀገሩላ ማለት ነው። ዲፖርቱ ላይ ልታስደርጊኝ ትች ነበር፣ ማታ መድሃኒያ ለመን የምሬ ነው። አሜሪካ አይቻልም። እኔ ማናት ፖሊስ ስቴሽን እዚህ ነው ያለው። ቶሎ ብዬ ስሚ ቶሎ ብዬ እኮ ነው ባለፈው ራሱ የተንከባለልኩትኝ እንጂ እዚህ እኮ አጠገቤ እኮ ነው የፖሊሶች እንትን ያለው። እንዲህ ፍስፍስ አድርገው እኮ ነው ፖፖዎቹ የሚያስገቡኝ። እናቴ አሁን ራሱ እዚህ መጥተው እየደበደቡ ነበረ። እዚህ ጎረቤት እግዚአብሔርን ብታይ እንዴት ንግ ያስፈራ። እኔ ግን ማታ ምንድን ነው እንደዛ ሳደርግ የነበረው ምናምን አውቅ ያለው ሪስክ እንዳለው ምናምን ግን ምንድን እናንተኛ ጋር ፖፖ ነው መጨረሻው የአማራ ይሆናል ብዬ ስላሰብኩ ነው። እኔም ሰው እንደሚ እኔ ባይዘቡኝ ማለት ነው ሀንድረድ ፐርሰንት እርግጠኛ ነበርኩ። ሰው እንደሚመጣልኝ እርግጠኛ ነበርኩ። እንደማሸነፍ ማለት ነው። ግን ምንድነው አንዱ፣ ሁለት፣ ሶስት ቤስቶፍ ስሪ መቀጣት ችግር የለ የጌሙ አንድ አካል ነው። ትቀጫለሽ።